አንቺ ላይ ተቃውሞ ነው እያሰማ ያለው፣ እና ለዚያም ነው ዛሬ የተገናኘ ነው ይባል። ለምንድን ነው አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚ እና ብዙ ተቺ ነበረው። ብዙ ተቃዋሚ ነው ተቺ፣ ቆይ ተገላልጦ ነው ክርስቶስ አይደለም ስለ ትችት አር ያወራ ስለ ትችት ነው አሁን እያወራ ነው ስለ አክቸሊ በነገራችን ላይ ቆይ ይመጣለል ነው እና ብዙ ትችት ተቺና ብዙ ነቀፌታ ነበረው ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበርም ማለት አይደለም አንደርስታን አርገኛ ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለሁም አክቸሊ እኔ በነገራችን ላይ ግዴታ ስለመገላለጥ ዛሬ አወራህ እንጂ ሂል ጫማ በካልሲ፣ ለምሳሌ አንደኛውን አለባበሴን ስነግር ሂል ጫማ በካልሲ ሲ ላደርግ እችላለሁ። ሰው ለምሳሌ ሂል ጫማ በካልሲ ሲ እንዴት ይደረጋል ብሎ ሊተቸኝ ይችላል። መብቶ ነው። እኔ ደግሞ ጫማ በካልሲ ኮንፈርት ከሰጠኝ ደግሞ ሂል ጫማ በካልሲ ሲ አደርጋለሁ። ለምሳሌ አንድ ጂንስ ሱሪን ገልብጭ ልለብሰው እችላለሁ። ያ የኔ እንትን ነው። ለምሳሌ አንድ ቪዲዮ ላይ እሱንም አይቼዋለሁ። አዎ ለምሳሌ እንደ ፋሽን ገልብጭ ልለብሰው አሁን ያ እኔ ደስ ስላለ ይሄን ነገር ገልብጬ ሞክረስ ብዬ ለምሳሌ ላይ አሁን ከመገላለጥ ጋር ባይገናኝም ህዝቡ ደግሞ እንዴት ሱሪ ተገልብጦ ይለበሳል ምናምንም ብሎ ሊተች ይችላል ስለዚህ እኔ ለህዝቡ ሁሉም የየራሱ አይዶሎጂ አለው ብዬ ነው ማለት ነው የህይወት ፍልስፍና አለው ብዬ ነው ነው ስለዚህ ያ ስለ ህዝቡ እንትን አለም ብዙ ስለዚህ ልክ ነሽ ልክ ነኝ ብለሽ ነው ምታምኙ እንደ ራሴ ኦኬ ያው ብዙዎች እየተቹሽ ነው እንዳልኩሽ ነው። ብዙዎች ቅርት ያሰኝተዋል እና ብዙ መላው ህዝብ ማለት ይቻላል። እና ምናልባት እድሉን ብሰጥሽ ይቅርታት ያለሽ የኢትዮጵያን ህዝብ ለምንድን ነው ይቅርታ ምለው ማለት ምክንያቱም ህዝቡ ተቆጥቷል ባለባበስሽ ምክንያት፣ ልክ አይደለችም ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው ምሳሌ ኦልሞስት ደግሞ መቶ ሺህ በላይ ህዝብ ይከተልሻል። ልክነይከታልሁን እንደነገር አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት፣ አንድ ሰው የራሱን ሀሳብ የመግለጽ መብት አለው። አለመውደድ መብት አለው፣ መውደድ መብት አለው። ይሄ የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድ፣ መውደድ መብት ስላለው የሚያነካከኝ እንትን የለም። ይቅርታ የሚያስጠይቀኝ የሰራሁት ነገር የለም። ሆነ በጣም ብዙ አውትፊቶች በነገራችን ላይ ብዙ እንትን ማድረጋቸው ብዙ አውትፊቶች ስላሉኝ ይቻላል የተለያዩ ራሴን የፋሽን ዲዛይንም የእንትን የማለት የመክፈት ማሰብ ስላለኝ እንደውም አብረን የምንሰራበት ህዝቡን ማሳምንበት ፋሽን ፋሽን ጀስ ከሌላ ነገር ጋር እንዳያነካኩት ምናምን የሚለው። እንደውም በጣም ብዙ ነገር የመስራት ሀሳብ አለኝ ፋሽን ላይ እና ሞዴሊንግ ላይ እና ፋሽን ላይ። መልካም መልካም እድል የምመኝልሻለው። በዚሁ ይባል። ደረቅ እንዳናረገው፣ ጨዋታን በመሀል እየተጨዋወትን ደረቅ እንዳናረገው፣ ሁለት ሁለት ፕሮፌሽኖችን ትጠሪልኛለች። ጥያቄ ስጠይቅሽ ከአትሌት ማን ይመችሻል? ሁለት ነው ልትጠቅሽልኝ እምትይው። ከአትሌት ማን ይመችሻል? ከሀገር ውስጥም ከውጭም ከፈለች፣ ከሀገር ውስጡ ቢሆን ይመረጣል። በጣም ወደው መወዳት እንትናል አራት የዲባባ ልጆች፣ አንደኛዋን ጥሩነሽ በጣም ነው። ሁለት ሁለት በቂ ነው። ጥሩነሽ ዲባባ እና እሺ፣ ኃይሌ ገብረስላሴ። መልካም። ከተጫዋች ኳስ እንደምትወጂ ያውቃለሁ። በነገራችን ላይ ከተጫዋች ከሀገር ውስጥ ከሀገር ውስጥ ያው አዳነ ግርማ፣ ጌታነህ፣ ሰላዲን ብዙ ጠረስ ውስጥ ይበቃኛል። ሁለት ሁለት ነው ያልኩት። ከዘፋኝ ከሀገር ውስጥ ያ ከሀገር ውስጥ ከዘፋኝ ብዙ ናቸው፣ ግን በጣም ወዳቸውን በጣም ወዳቸውን አንደኛው እሱ ባለው ይታይ። በሺ በጣም በጣም ነው የምወደው ሌላ ደግሞ አንን ማንን ወዳለው? ኧረ ብዙ ናቸው። በስመ አብ ዘሪቱ ከበደ። በስመ አብ ሁለት በቃ፣ ዘሪቱ ከበደ። ለቻንስ ስላለሽ ሁለት በቃ በቃ። ከፖለቲከኛ ሁለት እንደሱ ነገር ምንም አላውቅም። ቲቪ እንኳን ማላይ ሰው ነኝ በነገራችን ላይ እሺ። ስለዚህ እኛ ይዝለልሽ። አይ ይዝለልኝ። ምንም እንደዚህ አላውቅም። ብታይ ይቻላል። ከቲክቶከር ከቲክቶከር በጣም የምወደው የመጀመሪያው ኤርሜችዲ ነው። ከስነ ስርዓቱ ጀምሮ በጣም በቃ በጣም የሚገርምስ ሆኖ በአካል ደግሞ ብታቁት ኤርሜችዲ በጣም ነው የምወደው። ሌላ ሌላ እራሴን እራሴን እራሴን በጣም ነው የምወደው ነው መደረዳለች ቲክቶከር ይቻላል። ሌላኛው ወደ ጥያቄያችን ስንመለስ ትዳር ወይንም ፍቅረኛ አለሽ? ፍቅረኛ አለኝ ትዳር የለኝም። እንደነገርኳቸው ቅድም ከፋሚሊ ጋር ነው የምኖረው ለጊዜው፣ ፍቅረኛ ግን አለኝ። መልካም ስለ ትዳር ያለሽ እይታ ምንድን ነው? ያለሽ አስተሳሰብ በምን ዙሪያ፣ ስለ ትዳር እንዴት ነው ለምሳሌ ስንት አመትሽ ነው? ሀያ ሀያ ሀያ ዓመትሽ ነው ማለት ማግባትን ስታስቢ ምን ይሰማሻል? ቶሎ የማግባት እቅዳለሽ? አይ የለኝም፣ አሁን ቶሎ የማግባት እቅድ የለኝም። ለምንድነው ይሄንን ጥያቄ የጠየኩሽ፣ አንዳንዶች ትዳር እስር ቤት ነው የሚሉ አሉና እና እንደዛ ይሰማሻል? ትዳር እስር ቤት ነው ብዬ አላምንም እኔ። ትዳር በጣም ክቡር ነው ይላል መጽሐፉ ስዳር ክቡር እሰይ ማለት ጀምሪ ሲያምርብሽ እሰይ እሰይ ዱርዬ ከተባልሽ እሰይ ቅሌታም እሰይ አንቺ አታገቢም እንዴ እሰይ ልጆች ለምን የሉሽም እሰይ ለምንድ እንደዚህ የሆንሽው እሰይ አካሄድሽ እሰይ ፀጉርሽ እሰይ